ጤና ይስጥልኝ ዜና ስፖርት ከኢስሪ ፍርዶስ አብዱላኪም አብሪያችሁ እቆያለሁ። በቅድሚያ በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ኢንተር ሚላን ባርሴሎናን በድምር ውጤት በማሸነፍ ለፍጻሜ አልፏል። ትላንት ማምሻውን በሳንሲሮ ስታዲየም በተደረገው የመልስ ጨዋታ ኢንተር ሚላን አራት ለሶስት አሸንፏል። ላውታሮ ማርቲኔዝ በጨዋታና ሀካን ቻላን ኦግሉ በፍጹም ቅጣት ምት በመጀመሪያው አጋማሽ ባስቆጠራቸው ኢንተር ሚላን ሁለት ለባዶ መምራት ችሎ ነበር። ኤሪክ ጋርሺያ፣ ራፊንሃና ዳኒ ኦልሞ ከረፍት መልስ ባስቆጠሩት ግብ ባርሴሎናን መሪ አድርጎ ነበር። ይሁንና ባርሴሎና አሸነፈ ሲባል ፍራንቼስኮ አቸርቤ በ93ኛው ደቂቃ ከመረብ ጋር ያገናኛት ጎል ኢንተር ሚላንን አቻ አድርጓል። ቡድኖቹ በአጠቃላይ ውጤት ስድስት ለስድስት በመሆናቸው ጨዋታው ወደ ጭማሪ 30 ደቂቃም አምርቷል። ዴቪድ ፍራንቴሲ በ99ኛው ደቂቃ ላይ ያስቆጠራት ግብ ኢንተር ሚላንን በድጋሚ መሪ አድርጓል። ውጤቱን ተከትሎ ኢንተር ሚላን ተጋጣሚውን በድምሩ 7 ለ6 በማሸነፍ ለፍጻሜ ያለፈ የመጀመሪያው ቡድን ሆኗል። ኢንተር ሚላን በፍጻሜው ከፒኤስጂና ከአርሰናል አሸናፊ ጋር ይጫወታል። በተያያዘም የኢንተር ሚላን ዋና አሰልጣኝ ሲሞን ኢንዛጊ በፍጻሜው የትኛውም ክለብ ቢደርሳቸው ለውጥ እንደሌለው ገልጿዋል። በፍጻሜ ቀላል ግምት ተሰጥቶን የምንጫወትበት ጊዜ አብቅቷል ያሉት ሲሞን ኢንዛጊ ጉዟችን አስደሳች ነበር፣ ሁለት ታላቅ ክለቦችን አሰናብተናል ብለዋል። በፍጻሜው አርሰናል ወይም ፔሲጅን ብለን የምንመርጣው ነገር የለም ያሉት ኢንዛጊ እስካሁን እንደነበረው ሌላ ጠንካራ ቡድን ነው የምንገጥመው ብለዋል። እንዲሁም የባርሴሎናው ዋና አሰልጣኝ ሃንሲ ፍሊክ ቡድናቸው ከውድድር ውጭ ቢሆንም ባደረገው ነገር መኩራታቸውም ገልጿል። በውጤቱም በጣም ተበሳጭቻለሁ ያሉት ሃንሲ ፍሊክ ተጫዋቾቹ ያላቸውን ሁሉ ሰጥቷል። በቡድኑ እንቅስቃሴዎች ኮርቻለውም ሲሉ ተደምጠዋል። አክለውም በሚቀጥለው ዓመት በድጋሜ እንሞክራለን ከዚህ በኋላ ጨዋታ ጨምረን ከዚህ ጨዋታ ተምረን በቀጣይ ደጋፊውን ለማስደሰት እንጠራለን ሲሉም ገልጸዋል። በጨዋታው ዳኝነት ውሳኔ ላይ ቅሬታቸውን ያነሱት አሰልጣኙ ዳኛው ሚዛናዊ ያልነበረን በውሳኔ ወደ ኢንተር ሚላን አመዝኗልም ብለዋል። ሌላኛው መረጃችን የሚሆነው በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ፔሲጅና አርሰናል ዛሬ የሚያደርጉት ጨዋታ ተጠባቂ ነው። ጨዋታው በኢትዮጵያ ሰዓት አቆጣጠር ከምሽቱ አራት ሰዓት ወይም ስቱዲያችን በሚገኝበት ዩናይትድ አረብ ኤምሬትስ ከምሽቱ 11 ሰዓት ላይ 48583 ተመልካቾች በሚያስተናግደው ፓርክ ደ ፕሬንስ ስታዲየም ይካሄዳል። ሁለቱ ክለቦች በመጀመሪያው ዙር በኤምሬትስ ስታዲየም ባደረጉት ጨዋታ ፒኤስጂ በኦስማን ዴምቤሌ ብቸኛ ጎል አንድ ለባዶ ማሸነፉ የሚታወስ መረጃችን ነው። አርሰናል ወደ ፈረንሳይ መዲና በማቅናት ውጤቱን የመቀልበስ ጠንካራ የቤት ስራ ይጠበቅባቸዋል። ከዚህ ቀደም ፒኤስጂ በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ዙር በመጀመሪያው ጨዋታ ከሜዳ ውጭ አሸንፎ በመልሱ የተሸነፈው አንድ ጊዜ ብቻ ነው። አርሰናል ወደ ፍጻሜ ለማለፍ ለሰባት ዓመታት የቆየውን ታሪክ መቀየርም ይኖርበታል። ከዚህ ቀደም በአውሮፓ ሻምፒዮንስ ሊግ በግማሽ ፍጻሜ የመጀመሪያ ጨዋታ ተሸንፈው በመልሱ ውጤቱን ቀልብሰው ያለፉ ቡድኖች በታሪክ ሁለት ብቻ ናቸው። እንደ አውሮፓውያን አቆጣጠር በ1996 ፓናትኒያኮስ አያክስን እንደ አውሮፓውያን አቆጣጠር እንዲሁም በ2019 ቶትናም ሆትስፐር አያክስን በመጀመሪያ ግማሽ ፍጻሜ ጨዋታቸው ያጋጠማቸውን ሽንፈት ቀልብሰው ለፍጻሜ አልፈዋል። አርሰናል ቀልብሰው ለማለፍ በሜዳው ባለፉት ሰባት ጨዋቶች ያልተሸነፈውን ፒኤስጂን መርታት ይጠበቅበታል። ፒኤስጂና አርሰናል በየበኩላቸው ጨዋታውን አሸንፈው እናልፋለን በማለት ላይ የሚገኛሉ። ለፍጻሜው ማለፉን ካረጋገጠው ከኢንተር ሚላን ጋር በባየር ሙኒክ አሊያንዝ አሬና ስታዲየም በሚካሄደው የፍጻሜ ጨዋታ ለማለፍም የሚያስችለውን ትኬት ማን ቆርጦ ይሆን የሚለው ጉዳይም አጓጊ ሆኗል። የ43 ዓመቱ ጀርመናዊ ፊሊክስ ጅዋየር ተጠባቂውን ጨዋታ በዋና ዳኝነትም ይመሩታል። በዚህም የሰሜን ለንደኑ ክለብ አርሰናል ዋና አሰልጣኝ ሚካኤል አርቴታ ከምሽቱ የሻምፒዮንስ ሊግ ጨዋታ በፊት አስቴታቸውን ሰጥተዋል። ፔሲጅን ማሸነፍ የምንችለው ከነሱ የተሻለን ሆነን በመገኘት ነው። ምን ማድረግ እንደምንችል እናውቃለን፣ በማለት ጁሊያን ቲምበር በጨዋታው መሰለፍ መቻሉን ገምግመን እንወስናለን። እንዲሁም ካላፊዮሪ ለመጫወት ዝግጁ ነው። የሚያስፈልገን ከሆነ ለመሰለፍ ብቁ ነው ብለዋል። በሻምፒዮንስ ሊግ ፍጻሜ ለመጫወት በአለም ውብ ከተማና ትልቅ ተጋጣሚ ጋር አንድ ድል ነው የሚቀረን፣ ሲሉም ተደምጠዋል። እዚህ ያለነው ታሪክ ለመስራት ነው። ከመጀመሪያው ዙር ብዙ ተምረናል። በፍጻሜው መጫወት እንደሚገባን ማረጋገጥም አለብን ብለዋል። ዜና ስፖርት አበቃ። ከኤስሪ ፊርዶስ አብደላኪም ከመለስ ቱዶ ባለሙሽ ጋር ላብሬያችሁ ቆየው። መልካም ቀን